ሰላም ወዳጆች፣ እንደምን አላችሁ? በያላችሁበት እንደ ተለመደው ሰላምታዬ ድረሳችሁ። ፎሎ ላረጋችሁ ሼርም ላይክም ላረጋችሁ ሁሉ በጣም አመሰግናለሁኝ። ወዳጆች ትናንትና አንድ ጥሪ አድርጌ ነበር እና የውይይት ጥሪ ነው። አንዲት ወጣት በመከላከያ ተገላለች። እንዲህ ያለ አደጋ እንደዛ ያለ አደጋ ከሞቶች በኋላ ደርሶባታል ተብሎ ከፍ ያለ ፕሮፓጋንዳ ከውጭም ከሀገር ውስጥም ባሉ ጸረ ኢትዮጵያ ኃይሎች ሲነዛ ውሎ አድሮ ነበርና በዚህ ዙሪያ የሰማችሁትን ያያችሁትን ይሄ ነገርስ ምን ማለት ነው? በዚህ ደረጃ መከላከያን ለመወንጀል መሯሯጥና ስም ለማጥፋት በዚህ ደረጃ መንቀሳቀስ ምን የሚሉት ፖለቲካ ነው ብዬ አንድ ጥሪ አቅርቤ ትላንትና ማታ በመቶ ሺዎች የምትቆጠሩ ወዳጆች ዝግጅቱን ተከታትላችኋል። ውይይቱን ተከታትላችኋል። በርካታ ስለ መከላከያ ጥሩ አድርገው የሚያውቁ የሕግ ባለሙያዎች እንዲሁ በሰራዊት ውስጥ የሚያለፉ ኢትዮጵያኖች ከውጭም ከሀገር ውስጥም የመከላከያ ወዳጆችም የሀገራቸው ወዳጆችና የመንግስቱ ደጋፊዎችም እንዲሁ ገብተው ስለተባለው ወሬ ሀሳባቸውን ሰንዝረዋል። ሙሉ በሙሉ በሚባል ደረጃ ይሄ የተነዛው በመከላከያ ላይ እየተወራ ያለው ወሬ የሐሰት ወሬ፣ የውሸት ውንጀላ፣ ራሳቸው የፈጠሩትን ትርክት በራሳቸው ጊዜ እየነዙ ህዝቡ ፊት መከላከያ ለማስጠላት፣ በተለይም ደግሞ የኦሮሞ ህዝብና የአማራን ህዝብ ለማጋጨት የተነዛ ወሬ ነው ብለው ደምድመውታል። በጣም እኔ ሰሞኑ ሲነዛ በነበረው ወሬ በጣም ነው የበሸኩት። ሰው ሞቷል። በሞተው ከየትኛውም ቢሞት እንዳይሞት ብዙ ነገር ስንናገር ስለነበረ እንዳይሞት እንፈልጋለን። ከሞተ በኋላ ደግሞ ፈጣሪ ነፍሱን ይማር ከማለት ውጭ የምንለው ነገር የለም። በተለይ ደግሞ ጠመንጃ ይዞ ጦር ሜዳ ሄዶ የመከላከያ ሰራዊት አባላትን ለመግደል ሲታኮስ የነበረ ሰው ሴት ይሁን ወንድ ሲሞት እንዴት ሞተ ብሎ ጩኸት ምን የሚሉት ፖለቲካ ነው? ምን የሚሉት ጩኸት ነው? ምን የሚሉት አይነት እንዴ? እኔ ግራ የሚያጋባ የፖለቲካ አይነት ውስጥ ነው የገባ ነው እንዴ? አንደኛ እድሜዋ 15፣ 16፣ 17 ብላችሁ እየነገራችሁ በእድሜዋም ልትነግዱ ትፈልጋላችሁ። የኢትዮጵያ መከላከያ ሰራዊት እኮ አይደለም የመለመላት እናንተ አሸባሪዎቹ፣ እናንተ ገዳዮቹ፣ ዘራፊዎቹ ናቸው የመለመላቸዋት። እውነት እንነጋገር፣ ማን የመለመላት? የፋኖ አባል አይደለችም እንዴ? እቺ ንጻ ልጅ ከቤተሰቧ ስር ነጥቃቸው አውጥታችሁ ለጦር ሜዳ ካዋላችኋትና ከገደላችሁ ካስገደላችሁ በኋላ በዛ ደግሞ ሌላ ፖለቲካ መስራት ልክ አይደለም፣ አግባብ አይደለም። ይህ የአገር መከላከያ ሰራዊት ነው፣ እሷን ለመግደል የተቋቋመ አደለም። እሷቱን ከብሬውን ፈይሳ ገብረ እዝጊ ሲተኩስበት አገር ለማፍረስ ሲንቀሳቀስ ደግሞ ዝም ብሎ ይህ ማለት አይቻልም። እንዴት እንደሞተች ለምን እንደሞተች እዛው እናንተ ውስጥ ያሉ ሰዎች በተለያየ መንገድ እየገለጹ ነው። እናንተ ከውጭና ከሀገር ውስጥ ተደራጅታችሁ በመከላከያ ላይ እንደዘመታችሁት አይነት አደለም አሟሟቷ። ተታኮሰች፣ ሞተች ነው የምንሰማው ወሬ። ህይወቷ በከንቱ እንዲያልፍ በማረጋቸው ተጠያቂዎቹ እናንተ ናቸው። እኔ በሞተ ሰው መሳለቅ አልፈልግም። እህቴ ናት፣ የአገሬ ዜጋ ናት። በዚህ በኩል ያለውም መከላከያውም ወንድሜ ነው፣ የአገሬ ዜጋ ነው። አገሩን ለመጠበቅ ህገ መንግስቱን ለመጠበቅ ነው ሰራዊት ሆኖ የተሰማራው እንጂ ለእሷ ብሎ አይደለም፣ ለሽፍቶቹም ብሎ አይደለም። ነገር ግን ስሙን በምታጠፉት ደረጃ አይደለም በሚቀራረብ ሁኔታ እንኳን ይህ የመከላከያ ሰራዊት እንዲያለ ወንጀር እንደማይሰራ የዓለም ህዝብ ይመሰክራል። ኢትዮጵያ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ በርካታ የጸጥታ ማስከበር ስራ ላይ ተሰማርታለች። አሁንም አሉ። የሶማሊያ ዜጎች እንዲያላሉ የሩዋንዳ፣ የብሩንዲ አላሉ፣ የአቤ ግዛት፣ የኮንጎ፣ የኮሪያ አላሉ። ነገር ግን በልጅቷ ትልቅ ፖለቲካ ለመስራት ፈልጋችሁ ስትንቀሳቀሱ ነበር። ብርቱካን አላችሁ፣ ብርቱካንን አመጣችሁ። ከዛ በኋላ ሬሳ ምን ለአህያ ላይ ተጭኖ አላችሁ። ያልሰራችሁት ወንጀል ያልፈጠራችሁት የውሸት ታሪክና ትርክት የለም። አሁን ደግሞ ጡት ተቆረጠ፣ እንዲ ተቆረጠ ትላላችሁ። ቢቆረጥም እናንተ ናችሁ ቆራጮቹ። ሌላም ጨምራችኋል፣ እሷ ላይ ብቻ አላበቃችሁም። እንዲህ ያለ ውንብድና ቢቆም ጥሩ ነው። መከላከያ ማፍረስ አገር ማፍረስ ነው። በብሔር ብሔረሰቦች፣ በኦሮሞና በአማራ መካከል የምታደርጉትም የጥላቻ መርዝ አይሳካም። ሁለቱ ህዝቦች የኢትዮጵያ ዋልታና ማገር ናቸው። ወዳጆች፣ እነዚህን ሰዎች በደንብ ተረዳዋቸው። ወንጀለኞች ናቸው። የውሸት ትርት ነው የሚነዙት። ልጅቷ ሞታ ሊሆን ይችላል። እኔ አላቅም። ጦር ሜዳ አይደለሁም። የሞተችው ግን ቤት ተሄዶ ወይ ከትምህርት ቤት ተይዛ አይደለም። ጦር ሜዳ ስትታኮስ ነው። ህፃንን ግን ለጦር ሜዳ የማገዱ ሰዎችን ሳትጠይቁ ተባብራችሁ፣ አንዳንዶቻችሁ የሚዲያ ፎሎወር አለን የምትሉ ሰዎች መከላከያ ላይ አፋችሁን ትከፍታላችሁ። ነውር ነው፣ እንደዚህ አታርጉ። ለሀገር አይጠቅምም። በዚህ የሚሳካ ፖለቲካም የለም። ኔቨር ኤንድ ኤቨር። በእርግጥ እናንተ በኦሮሞን በአማራ ህዝብ መካከል ጥላቻ በሌሎች ህዝቦች መካከልም ጥላቻ ነስታችሁ፣ መከላከያውንም በህዝብ ፊት አስጠልታችሁ፣ ከዛ የሆነ ነገር አይ አይበለውና ቢፈርስ እነሆ ውለታችንን ክፈይ ብላችሁ ግብጽ ደጅ እንደምትቆሙ አልጠራጠርም። የባንዳ ስራ እየሰራችሁ ስለሆነ ቴንኪው። ወዳጆች፣ አገራችሁን የምትወዱ መከላከያን የምትወዱ ነጻነትን እድገትን የምትፈልጉ ሰዎች ሼር አድርጉ፣ አድርሷቸው፣ ኮፒ ሊንክ አድርጉ። እንደሚበሳጩ አውቃለሁ፣ ነገር ግን ሀቁ ይሄ ነው። ታንኪዩ